እሺ ይሄ የቡና ሳይት ነው። ትልቅ ሳይት ነው። በጣም ያኛው ቡና መፈልፈያ ማሽን ነው። የኤሌክትሪክ መስመሩን እየሰራውላቸው ነው። እንደምታዩት አምፖሎችን አስገብቼ ጨርሻለኝ። ጄኔሬተር አላቸው። በጄኔሬተር መስመሩን እንሰራለን። ይሄ አዳራሹ ነው። የመልቀሚያ ክፍል ውጭ፣ ደግሞ ይህ ደግሞ የመልቀሚያው የማጠቢያው አካባቢ ነው። አካባቢ በጣም ነው የሚያምረው። ዲምቱ ይባላል ቦታው። ከዲላ ትንሽ ወጣ ብሎ ራቅ ይላል፣ ከዲላ ወጣ ብሎ ያለው እንደምታዩት እዛች ጋር ስሪ ፌዝ ሞተር አለን። እሱን እናገናኛለን ከጀኔሬተር ጋር። እነዚህ ሳጠሮዎች የምታዩቸው እንዳለ ፓውዛ ያስፈልጋቸዋል። ፓውዛውን እንሰራለን። እንደምታዩት አካባቢ በጣም ያምራል። ዲላ እንግዲህ በቡና ትታወቃለች። አሁን ዲምቱ ላይ ያለ ነው። ስራ እንግዲህ የኤሌክትሪክ ስራዎች፣ የቡና ሳይት ባለቤቶች ይሄን ካያችሁት አለን። ስልኬን ኮሜንት ላይ ያስቀምጥላችኋል። አመሰግናለሁ።